ዳጣዬ ኮንዶሚኒየም ለኢትዮጵያ ነው የተሰራው። ግን ታዲያ ለማን ይመስልሻል? አይንሽ ከፊትሽ ውጭ በሌላ የሰውነትሽ ክፍል የተተከለ ሆነ እንዲ፣ ምንድን ነው የምታየው? አንተ ምን አለብህ? እኔ ተከራዩ ሁሉን ል እንጂ ምን አለብህ አንተ እግርህን፣ እጅህን አምስት ሺህ ካሬ መሬት ላይ ነጣጥለ የምታሳርፉበትን መሬት ገፍትራ አግኝታል። ምን አለብህ አንተ እኛ የሚገፈተር የሌለን ዘመነው ነገሩ ዝም በል እስኪ ዳጣይ ዝም በል አንቺ፣ ስትተኝ እኔም አብሬሽ መተኛት ነበረብኝ። ምን ምታይ ምን አይነት ዋንጭ? እቺ ልክ ነህ። እንቅልፍ አብዝቼ ነው ሜዳ ላይ የቀረሁት። ይሄው ለእግር ጥሎኝ ላፍቶ ኮንዶሚኒየም ቢሄድ ከሃምሳ ፐርሰንት በላይ ኤርትራውያን ናቸው። ሌላኛው ደግሞ እስኪ መካኒሳ ሂድ፣ ጀሞ፣ በርጭቆ ገላን ጎፋ ኮንዶሚኒየም በቃ ምን አለፋ ሁሉንም ኮንዶሚኒየም ወረውታል። እውነት ነው ብለሽ ነው ግን? ለምን እውነት አይሆነም? ሄደ ማየት ትችላለ ማረጋገጥ ትችላለ። እነሱ ነው ውር ውር የሚሉበበ ቦታው። ከኢትዮጵያውያን ኮንዶሚኒየም ተከራዮች ሲማረሩ አይገባኝም ነበር። እውነታው ይህ ነው። ለካ አስርና ሀያ ሆነው አስራ ሶስት ሺህ አስራ ሁለት አስራ አራት የሚከራየውን ኮንዶሚኒየም እነሱ ዶላሩ ስለሚዘንብላቸው በ20 እና በ25 ይከራያሉ። መጠጡ ሺሻው፣ ሲጋራው በቃ ምን አለፈ ሁሉ የሱስ አይነት ቤት ውስጥ ይከናወናል። እንዳጣይ ሌላው የሚገርመው ደግሞ ለምን ይመስላል መንገድ ዳር ያሉ ኮንዶሚኒየሞች የመጠጥ የጫት የጭፈራ አሁንማ ራቁት ተኮኖ የሚጨፈርበት ሆኗል። አላየህም እንዴ? እስቲ ዞር ዞር ብለህ ጀሞሂድ ቦፋ ሂድ፣ ብርጭቆ ሂድ፣ በቃ ሁሉንም ሁሉንም ኮንዶሚኒየሞች ከስር ያች ጭፈራ ቤት ነው መጠጥ ቤት ነው። በቃ ሁሉ እኔ የሚገርመኝ እሱ ነው። የተሰራው ለመኖሪያ ቤት ከስር ለጭፈራ ጎድበል፣ ጎድበል፣ ጎድበል ያገርሰዋል፣ ጭፈራ። ታዲያማ ኢትዮጵያን እያሰከሯት ነው አልኩ። እሱስ ልክ ነሽ ሚጥሚጣዬ ሰካራም በስቷል። በየኮንዶሚኒየሙ ጥጋ ጥግ፣ ምን አለፋ ኤርትራውያን ከወጡ ኮንዶሚኒየም አከራዮች ምን እንደሚጫቸው ፈጣሪ ይወቅ። ቢውጡስ ምን ይሆናል? ዳሽለው፣ ኢትዮጵያዊ ተከራይ፣ ዳጣዬ፣ በገንዘብ ሰከሩ እኮ ኮንዶሚኒየም አከራዮች ሰከሩ፣ ሰከሩ፣ ሰከሩ። ይኸውል ሳታስበው ይመጡና አሉ ቤቱን ላድሰው ነው ቤቱን ልቀቅልኝ ይሉሃል። አሉ ኮንዶሚኒየም ተከራዮች፣ አንተን አስወጥቶ እኮ ሌላ ሊያከራይ ነው። ማንን? ኤርትራዊ። እንደውም ደላላና ኤርትራውያን ናቸው በጋራ ይሄንን ሄደው ሹክ ይላሉ። በቃ አንተ ውስጥ እንዳለ አከራዩ መጥቶ ለአደሰው ነው ውጣልኝ፣ ይልሃል አሉ። ጉድበል ጉድበል ጉድበል አይበርሰው፣ ኢትዮጵያውያን ኮንዶሚኒየም አከራዮች አበዱ። እብደቱ ወደ ሐዘን እስኪለወድ ድረስ ዳጣዬ ዘንድ መብሎ ማየት ነው። ፈጣሪን መለመን ነው። ልክ ነው የሚጥሚጣዬ፣ ሁሉን ያሳያል ፈጣሪ። ሀገራችን ወዴት እየሄደች ነው? ግን ሁሉ እስኪስተካከል ድረስ ወደ ሱ ማንጋጠጥ ነው። የሚጥሚጣዬ መበርታት ነው። በርቻው ዳጣዬ፣ ወድሃለሁ። እኔም ወድሻለሁ። አታስቢ፣ ሁሉ ይስተካከላል። ሚጥሚጣዬ ቸው፣ ዳጣዬ በቃ ቸው፣ ሚጥሚጣዬ ረፊ ግቢና